ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የሚወዳችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ተመልሽ መጥቻለሁ በአዲስ ቪዲዮ። ዛሬ እነ መርጧልቃሽ ወበተለች በተለይ በተለይ የወሎ ፋኖ ነው የሚሉት ማለት ነው እነ እነ አቡ ጀሃል እነ መርጧልቃሽ ማለት በየትኛውም ቦታ በየትኛውም ቦታ የተለያየ እምነት ቢኖርም የተለያየ አስተሳሰብ የተለያየ አመለካከት ቢኖርም ማንም ሰው ለሞት ለችግር፣ ለስቃይ የሚመኝ የለም። ነገር ግን አንዳንድ ጊዜ ራሳቸው ባጠመዱት ወጥመድ ራሳቸው የገቡበትና ሚዲያውንም ሆነ ማህበረሰቡን በእግሩ ያቆሙታል። እኒህ ሰዎች መካነ ሰላም ላይ ከፖለቲካ ከዘር፣ ከማባላት፣ ከምን ከምን ነጻ የሆነ ዲን አስተማሪ ኡስታዞች፣ ማዕዚኖች ሰዎችን ገብተው እንደፈለጉ በድፍረት የተከበረውን የአላህ ቤት መስጊድ ደፍረው ገብተው ጨፍጭፈው ገለው ይህን ያክል ሚዲያውን እንደዛ አላንጫጩትም። ምክንያቱም የገደሉት እነሱ ስለሆነ ማለት ነው፣ የተገደለው ሙስሊም ስለሆነ የተደፈረው ሙስሊም ስለሆነ ማለት ነው። አሁን ላይ ግን የምታወት ነው ሰው መሞት የለበትም። ማንኛውም ሰው መሞትም፣ መገደልም፣ መፈናቀልም የለበትም። ግን በየትኛውም አካባቢ በየትኛውም ቦታ ሙስሊም ሲገደል ሙስሊም ሲፈናቀል ሙስሊም በሚሰግድበት ሲገደል አዛን በሚያደርግበት ሲገደል ምንም ነገር አይሰማቸውም። የፖለቲካቸው የዘራቸው የሆነ ጊዜ ግን ይህን ያክል ምድርን አቧራ አስነሱት። እኔ በጣም ሚዲያ ላይ ስትሆኑ በጣም ብዙ ሰው ትታዘባላችሁ። ሀቅን እንኳን እያወቁ ሙስሊም ነን የሚሉ ሰዎች እንኳን ሀቅን እያወቁ ያንን ሀቅ መናገር አይፈልጉም። በተለያየ ነገር ነው የሚያመካኙት፣ በተለያየ የተለያየ ስም ነው የሚለጥፉት። እንደዚህ ሆኖ እንደዚህ አድርገው እንደዚህ ብለው እንደዚህ ብለው ነው የሚሉት። ሀቅን እንኳን መናገር እንኳን አይፈልጉም አይደለም ቀርቶ ፍትህ ሊጠየቅላቸው አይደለም ቀርቶ የተለያየ ነገር እንደው እንግዲያ ምንም ኢትዮጵያ ውስጥ አሁን ላይ ፍትህ ወይንም የሆነ ነገር ቢጮህ ምናምን ለፍልፎ መቅረት ብቻ ነው እንጂ ሌላ ነገር የሚፈጠር ነገር የለም። በየትኛውም መንገድ ማለት ነው። ለማንም ቢሆን ማለት አንድ ሀገር መጀመሪያ ህግና የህግ የበላይነት ሲንጸባረቅ፣ ህግ ሲኖር፣ በየቦታው ወንጀለኞች፣ አመጸኞች፣ ጉልበተኞች በህግ ቁጥጥር ሲውሉ ነው ፍትህ የሚሰፍነውና ለፍትህ የሚጮኸው። አሁን ላይ ዝም ብሎ ሚዲያ የሚዲያ ጩኸት ብቻ ነው እንጂ ሌላ የሚመጣ ነገር የለምና። ነገር ግን ያም ቢሆንም ያስዘዝባል። የሙስሊም ደም ምንም አይደለም። የእነሱ ደም ግን በቃ የእነሱ ደም እነ ብቻ እንትን ይላልና እነዚህ ሰዎች ለሀገርም ለወገንም ለህዝብም የሚጠቅሙ አይደሉም፣ ከነ ደጋፊዎቻቸው ማለት ነው፣ ከነ አመለካከታቸው። ያም ሆነ ይህ ሀገራችንን ሰላም ያደርግልን። ሰላም ቢሆን ይሄ ሁሉ ነገር ባልመጣ፣ ይሄ ሁሉ ድሃባ እናት ባላለቀሰ፣ ይሄ ሁሉ ሕፃን ልጅ በጥይት በሮኬት በድሮን ባልተቆላ ነበርና የሰላምን ዋጋዋን የሚታወቀው ሰላም ምን ያህል እንትን እንደሆነ የሚታወቀው በእንደዚህ አይነት ጊዜ ነው እና ሁሉም ሰው ለሰላም ዱዓ ቢያደርግና ለሰላም ቢያስብ ጥሩ ነው። ሁሌ ዝም ብሎ የጥላቻ ወሬ በየንትኑ መቀርፈት፣ ሁሌ በየንትኑ የጥላቻ ወሬ መቀርሸት እኔ ምን እንደሚያስገኛቸው ባላውቅም፣ ብቻ በጣም የሚያዝ ነው። ለማንኛውም እስኪ ደግሞ አንድ ቪዲዮ መንሱር ጀማል ና ይሄ ናሁም የሚባል ልጅ አንድ ላይ የሆነ ቪዲዮ ገብተው እንትን ብለው አይቸው ነበር ና ሀገራችን ላይ ግን አሁን ላይ ማለት ነው። አሁን ላይ ይህ ቲክቶከሮች ወይንም ዩቱበሮች አይታችሁብት ከሆነ ሙስሊም ከክርስቲያን በአንድ ላይ ሆነው በቃ ይሄ ስጋ ስጋ በቃ በአንድ ነው የሚበሉትና፣ እንዴ ምን ነው እንዴ በፊቱ የለም እንዴ ወይስ የለም እንዴ ወይስ አንድ ላይ ምን እንዴት እያደረጉ ነው? እኔ እያልገባኝ ነገር ነው። እንዳለ በባለፈ መንሱር እነ እነ ማን ናቸው እነ ሀቢባ ምናምን ባንድ ሆነው የሆነ የክርስቲያን ስጋ ሲበሉ ነበር እና መንሱር ቤት ሲበሉ ነበር። ዛሬም ደግሞ ናሆሜ ና መንሱር አንድ ላይ ሲበሉ ነበርና ብዙ ልጆች ብቻ ብቻ ብዙ ልጆች ብዙ ሙስሊም ክርስቲያኖች አንድ ላይ ስጋ ይበላሉ እና እንደ ወታደር ኢትዮጵያ ጥቅዴም ብለው እየበሉ ነው ወይንስ ማንኛው ማንኛው ረዲው ማንኛው እየበላ ነው እና ወይንስ እንዴት ነው እንዴ ሳውዲ ሆነ እንዴ አረብ ሀገር፣ አረብ ሀገር ላይ ነው እንግዲህ ክርስቲያን ሙስሊም አንድ ላይ ንድ ማን ያረደው ብሎ የማይጠይቀው እና ምክንያቱም እዛ ሀገር ላይ ያው ሁሉም ሰው እንደሚያውቀው በእንትን ነው የሚታረደው እና እኔ ለራሴ ስላልገባኝ ነው። የገባችሁ ካላችሁ ኮሜንት ላይ አስቀምጡልኝ። በተረፈ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ። የምወዳችሁ የማከብራችሁ ቤተሰቦቼ፣ ሁላችንም ለሀገራችን ሰላም፣ ለሀገራችን አንድነት ዱአ እናድርግ። በቻልነው ነገር በቻልነው ነገር ለሰላም እንቁም። በጽሁፍም ይሁን በኮሜንትም ይሁን በተለያየ ነገር ለምናስቀምጠው ነገር ብዙ እንትን ሊያመጣ ይችላል። ቲክቶከር ሆን ዩቱበር ሆን ፌስቡክ የሚሰራ ሆን ሁሉም ሰው ለሰላም እንትንቢል የተሻለ ነው። ከዘረኝነት ከጥላቻ ምንም ምትርፍ የለም። ይሄው የድሃ ልጅ መተላለቅ መጨራረስ ነው የመጣነው ነገር ቢኖር ማለት ነው። እና ይሄን እላችኋለሁ። እስከምንገናኝ መልካም ጊዜ።